ሴት ልጅ ስታደርገው የሚደብራትና የሚሰለቻት ነገር ምንድን ነው? ከአንተ በፍጹም በፍጹም መስማት የማትፈልገውም ነገር አለ። ዛሬ ከኔ ከእህትህ ጋር እስከ መጨረሻው ድረስ ከቆየ ሴት ልጅ ከአንተ በፍጹም መስማት የማትፈልገውና ስታደርገው የሚደብራት የሚሰለቻት ነገር ምን ምን እንደሆነ በግልጽ አንድ በአንድ እነግርሃለሁ። ግን ደግሞ ሚስጥር ነው። የኛ የሴቶች ሚስጥር። ሚስጥሩን ለመስማት ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁኝ ቆዩ። ሰላም ሰላም ውዴ ናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ሁሌም ለምትሰጡኝ ሀሳብ፣ አስተያየት በሙሉ በጣም በጣም አድርጌ ከልቤ አመሰግናለሁ። ሁላችሁንም ወዳችኋለሁ። ቪዲዮ እንደለቀኩ ናፊ እንኳን ደህና መጣሽ፣ እንወድሻለን በእርቺ የምትሉኝ በጣም አመሰግናለሁ። ለሁላችሁም ቃል የለኝም። አዲስ ሲሆናችሁ ትታገኛላችሁ። አንተ፣ አዎ አንተ፣ አዲስ ነህ። እንኳን ደህና መጣ። ሁላችሁም እንኳን ደህና መጣችሁ። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። እኔ ናፊዳር ነኝ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። ቆንጆ ቆንጆ ቪዲዮችንም ታገኛላችሁ። ዛሬም እንደሰማችሁት ነው፣ በጣም አሪፍ በሆነ ሀሳብ ነው የመጣሁት። ከመጀመራችን በፊት ሁላችሁም ላይክ አድርጉት። አደረክ አላደረክም፣ እያየሁህ ነው እሺ አሁን አድርጋችኋል። መጀመር እንችላለን። የመጀመሪያው ነገር እንግዲህ ሴት ልጅ ከአንተ በፍጹም በፍጹም መስማት የማትፈልገው እንድትላት የማትፈልገው ነገር አታካብጅ የሚለው ነው። አዎ አታካብጃት በላት። የእውነቴን ነው የምላችሁ፣ እኛ ሴቶች በጣም ስሜታዊ ነን አይደለም ብዙ ነገሮች ላይ እንጨነቃለን እናስባለን አንዳንድ ጊዜ በጣም ቀላል የሚመስሉ ለእናንተ ማለት ነው ቀላል የሚመስሉ ነገሮች ላይ በጣም በቃ ጊዜ ወስደን እናስባለን አሰላስላለን እንጨነቃለን ምናምን ይህ ያው የተፈጥሯችን ጉዳይ ነው በተፈጥሮ እኛ ሴቶች ስሜታዊ ነን በቀላሉ እንደሰታለን በቀላሉ እናዝናለን በቀላሉ እንከፋለን በቃ ትንሽ ነገሮች ስሜታዊ አድርገውን በቃ ሌላ ታሪክ ውስጥ ልንገባ እንችላለን በጣም ትንሽ ነገር ደግሞ አስደስቶን ምናምን እንደዛ ነው ተፈጥሯችን እንደዛ ነው ስሜታዊነት ያጠቃናል ስለዚህ አንዳንድ ጊዜ የሆኑ ነገሮችን አይታ እንደዚህ እንደዚህ በምትልበት አንቺ ደግሞ ችግር አለብሽ ታካብጫለሽ፣ ቀላል አይደለ እንደ ኧረ፣ በእናትሽ አታካብጪ ምናምን የሚሉ ነገሮች በጣም የበለጠ እንድንናደድ ና ራሳችንን በቀጥሮ ያልሆነ ስሜት እንዲሰማን የሚያደርጉት ማለት ነው። ይገባኛል፣ አሁን እናንተ የምትሉበት ፐርስፔክቲቭ ይገባኛል። ለእናንተ በጣም ቀላል የሆኑ ተራ የሆኑ ነገሮች ይሆናሉ ግን እኛ ደግሞ ኢሞሽናል ስለሆንን እንደው በዛች ሰዓት በዛች ቅስበት ከዛች ስሜትን እስክንወጣ ድረስ በተቻላችሁ መጠን አታካብጂ፣ አካበድሹ፣ ይሄ ቀላል ነገር አይደል እንደ የሚሉት ቃላቶችን አትጠቀሟቸው። በዚህ ሰዓት ምን እናድርግ ናፊ ካላችሁኝ ከዚህ ስሜት እንድትወጣ ማድረግ ነው፣ ማገዝ ነው። እንዴት አድርጋችሁ ነው? አዎ አንቺ ይገባኛል እኮ አንቺ የተሰማሽ ነገር ይገባኛል፣ እንዴት እንድተረዳሹ እኮ ይገባኛል። አዎ ያሳስባል፣ ያስጨንቃል። ግን ደግሞ ተረጋጊና እንደዚህ እናድርግን እንደዚህ ነው። ከዛ ትንሽ ቆይቶ እኮ እልፍ ሲል እኮ በቃ ኖርማል ሆኑ ነገሩ ምናምን ያልፋል። ግን እንደ አንዳንድ ጊዜ በሆነች ሙድ ውስጥ እንሆንና ስሜታዊ እንሆናለን፣ በጣም አብዝተን እንጨነቃለን ስለ ነገሮች። ስለዚህ ይሄንን ተፈጥሯችንን ተረድታችሁ እባካችሁ ባካችሁ አታካብጂ፣ አትበዱ። የምትወዳት ሴት እንግዲህ ከአንተ መስማት የማትፈልገው የሚደብራት ነገር እንግዲህ አንዱ አታካብጅ የሚለው ቃል። ሁለተኛው እንግዲህ የምትወዳት ሴት ከአንተ በፍጹም በፍጹም መስማት የማትፈልገው ነገር ስለቀድሞ ፍቅረኛ ነው። ምንም መስማት አትፈልግም። ካልከኝ ትፈልጋለች የሆነ ያህል። መጀመሪያ ላይ ስትቀራረቡ ስታወሩ በቃ በፊት ላይ ገሌ ገሌ የምትባል ፍቅረኛ ነበረችኝ፣ እንደዚህ የሚያክል ጊዜ አብረን ቆይተን ነበር፣ በዚህ በዚህ ምክንያት ስላልተስማማን ተለያየ። ታሪክ ነው አደለ? ታሪክ ስለሆነ መነገር አለበት መወራት አለበት። ምክንያቱም ያ ሪሌሽንሽፕ ያሳለፍከው ህይወት አንተን የሆነ ያህል ሰርቶሃል፣ ስለዚህ እሱ መነገር አለበት። ቶታሊ መነገር የለበትም አይደለም ግን በወሬ መሀል ሁሉ በቃ ከእሷ ጋር እኮ እንደዚህ እንደዚህ ቦታ ሄደን እንደዚህ ብላኝ እንደዚህ አድርገን እዚህ ቦታ ሄደን እንደዚህ ወተን እንደዚህ ወርደን ምናምን የሚባል ወሬ በቃ አለ አይደል? ማህበራ በቃ በየጊዜው ስትገናኙ እሷ እኮ እንደዚህ ታደርግልኝ፣ እንደዚህ ስጦታ ሰጥቻት፣ እንደዚህ በወሬ ሁሉ በቃ እሷን ማንሳት ይሄ በጣም ስህተት ነው። የመጀመሪያው ነገር ከሷ ጋር ያለ ነገር እንዳላ በቃ እንድታስብ ያደርጋታል። ለሷ ያለ የፍቅር ስሜት አሁንም እንዳለ እንድታስብ ያደርጋታል። ሁለተኛ ደግሞ በጣም ይደብራታል እና ያሰለቻል። በጥሩም ቢሆን የምታነሳት በመጥፎም ቢሆን የምታነሳት ያሰለቻል፣ ያስደብራል። በቃ አስባችሁታል? ቁጭ ብላችሁ ስለ ሌላ ሰው ሲወራ ያውም ደግሞ የቀድሞ ፍቅረኛ ስለነበረች ሴት ሲወራ መስማት ማለት ነው። በጣም ያስጠላል። እናንተስ ብትሆን አይደብራችሁ? እንግዲህ አብራህ ያለችው ሴት ለቀድሞ ፍቅረኛ ስታወራ እንደዚያ አያስጠላም? ኖርማል አይደለም። ይሄ ሲጀመር በሪሌሽንሽፕ የማይመከሩ ባይደረጉ ከሚባሉ ነገሮች ውስጥ አንዱ ነው። ስለዚህ ይህን በምታደርግበት ሰዓት ላይ እውነቴን ነው የምልህ፣ በጣም ነው የሚደብራት፣ በጣም ማለት ነው። ልትነግረህ ትችላለች፣ ላትነግረህ ትችላለች። እንዲሁም ልታይ ትችላለህ፣ እሷ ላይ የመደበር ስሜት ማለት ነው። ስለዚህ አይባልም አይደረግም። ስለ ቀድሞ ፍቅረኛ አታውራት በቃ። እንዳልኳችሁ መወራት መነገር ያለበት ልክ አለ። ከዛ ልክ አልፈህ የሚያስደብሩና የሚያስጠሉ ነገሮችን አትናገር። የሚያሰለችም ጭምር ማለት ነው። ስለዚህ ሁለተኛው ስለ ቀድሞ ፍቅረኛ የምታወራት ወሬ። ሶስተኛ ላይ ስታደርግ የሚደብራት ነገር ምንድን ነው? ጓደኞቼ ላስተዋውቅሽ ብለህ ይዛት ትሄዳለህ። ምናልባት ከጓደኞች ጋር ልትጨዋወቱ ምሳ ልትበሉ እራትም ትበሉ ብቻ ፕሮግራም አድርጋችሁ ትሄዳላችሁ፣ አብራችሁ ማለት ነው። ይዘሃት እዛ ከደረስክ በኋላ ሙሉ በሙሉ ከነመኖሯም ከነመፈጠሯም ትረሳታል። በቃ ከጓደኞች ጋር የጦፈ ወሬ ትይዛለህ። ምን እሷ ተመቻት አልተመቻት፣ ምንም በቃ የማይመስል ማለት ነው። ይሄ በጣም ትልቅ ስህተት ነው። እዛ ቦታ ላይ እየተገኘችው እዛ ቦታ ላይ ያለችው ለአንተ ብላ አንተን ብላ አንተን አክብራ ነው። ስለዚህ ምን እንደተሰማት እንደደበራት እንደከፋት ደስን ትሪት ልታረጋት ይገባል። በቃ ልትጠይቃት ይገባል። በቃ አንተ ጓደኞችን አግኝተህ በቃ ትጫወት እንትን ምናምን በቃ አንዳንድ ጊዜ ለእነሱ ሁሉ አሳልፈ የምትሰጥበት አጋጣሚ አለ። ይገባኛል። ከመግባባት ከጊዜ ሂደት እኮ ኖርማል ይሆናል። ዋን ኦፍ ደም ልትሆን ትችላለች እ በቃ ከጊዜ ሂደት በቃ እንደነሱ ሆና ከነሱ ጋር ልታወራ ከነሱ ጋር ኖርማል ነው። ግን መጀመሪያ ላይ ይዘሀት ስትሄድ ለእሷ ሴፍቲ ለእሷ ደህንነት ልትጠነቀቅ ይገባል እንደደበራት ምን እንደተሰማት። ምክንያቱም የጓደኛ ሰርክላችሁን አንተ ታውቀዋለህ እንግዲህ አይደለም፣ ለምዳችኋል፣ ታውቃችኋለህ። አንዳንድ ጊዜም አይመቻትም ነገር እኮ ሊኖሩ ይችላል። ያንን ነገር ቦታው ላይ ሆነ መጠየቅና ማየት፣ ስሜቷን ማየት ራሱ ይኖርባል፣ ፊቷን ማየት ራሱ ይኖርባል። ደብሯታል፣ ከፍቷታል፣ እየሳቀች ነው፣ እየተጫወተች ነው የሚለውን ሁሉ በደንብ ማየት ይኖርብሃል። ምክንያቱም ያንተ እንግዳ ናት እኮ እዛ ቦታ ላይ ያንተ እንግዳ ናት። ስለዚህ ልትጠነቀቅላት ይገባል። በጣም ብዙ ወንዶች ይህንን ስህተት ትሰራላችሁ እና እኛ ሴቶች ደግሞ የሚደብረን የሚያሰለቸን የሚያስጠላን ነገር ነው ይሄ ነገር ማለት ነው። ምክንያቱም አንዳንድ ጊዜ ሊደብረን ይችላል። እውነቱን ነው የምነግራችሁ፣ አልዋሻችሁም። ታውቃላችሁ አደለ? እውነቱን ነው የምነግራችሁ። አንዳንድ ጊዜ ሊደብረን ይችላል፣ የሚወራው ነገር ምናምን ሊሰለቸን ይችላል። በዚህ ሰዓት ላይ መረዳት አለብህ እሷን እንደ ደበራት እንደ ከፋት፣ ድልማት ሰጣት እንድትነግረን እንድታወራ ምናምን አይነት ነገር ላይ መሆን የለበትም። ይሄ በጣም ትልቅ ስህተት ነው፣ አስተካክሉ። ይሄን የምታደርግ ከሆነ በጣም ይደብራታል፣ ይሰለቻታል። ስለዚህ ተጠንቀቅ፣ አይደረግም። አራተኛ አንተ ብቻ ስታወራ። አንዳንድ ወንዶች አላችሁ የማታሰሩ የቀርታ። እንግዲህ ይህንን ስል እንዳልኳችሁ ነው፣ እውነቱን ስለምናገር ነው። ያው እንድትስተካከለው እንድትሻሻሉ ስለምፈልግ ነው። ጫንጫ እንምላችሁ። አንተ ብቻ ማውራት የለብህም በቃ ነገር ዝርግፍ አድርገ በቃ ነግራት፣ እንዲህ እንደዚህ እንደዚህ እንደዚህ እንደዚህ ሆኖ ይሄ ነገር እኮ እንደዚህ ነው። ምንም ነገር ይወራ ካፋ ቅብል አርገ ምታብራራ እንደዚህ፣ እኔ እኮ ባለፈው እንደዚህ ሆኖ ምናምን። እንደዚህ አይነት ሰው አትሁን። ከሴት ልጅ ጋር እንደዚህ አይነት ባህሪ ኖሮ መቀጠል በጣም ያስቸግራል። ምክንያቱም እሷም በጣም መደመጥ ትፈልጋለች፣ ማውራት ትፈልጋለች። አንተ ከአፏ ልክ ልታወራ ስትል ቅብል እያረክ የምታወራ አይነት ከሆነ አይቀጥልም ሪሌሽንሽፕ እና፣ ቶሎ ለመለየት ነው በቃ የምትፈልገው። ካንተ ጋር ቶሎ ወደ ቤቷ የምትሄድበትን ሰዓት ነው የምትፈልገው። በቃ አውርታ ጨርሳ ወደ ቤቷ የምትሄድበትን ሰዓት ነው የምትናፍቀው። በጣም ይሰለቻታል። ከአንተ ጋር የምታሳልፈው ጊዜ ይደብራታል። በቃ ትደብራታል። እነዚህ ይችላል የምታወራ አይነት ወንድ ከሆንክ በጣም ትደብራታለች። ስለዚህ ምን ላድርግ ካልከኝ አዳምጣት፣ ጠይቃት፣ እሷም ትጠይቀህ። ስለ አንተ ለማወቅ ፍላጎት ይኑራት። ስትጠይቀህ ተረጋግተ የምትነግራት ሆኖ። ይህን ስል ደግሞ ካልጠየቀችው ዝም በል ማለት አይደለም። ኮንቨርሴሽን ይሁን አለ አደለ? እየተጠያየቃችሁ እያወራችሁ እየተጫዋወታችሁ ምናምን። አንተ ብቻ ዝም ብለህ የምታወራ ምናምን ከሆነ ይሰለቻል እኮ እንዴ! ኖርማልም አደለም። ስለዚህ በተቻለ መጠን አንተ ብቻህን አታወራ። የሚያሰለች የሚያስደብር ነገር ነው። እኛ ሴቶች እንደ ምርር ያለን በቃ ንገር ይልኝ ብሎ ነው ዛሬ የመጣሁት፣ ልከው ነው የመጣሁት። ስለዚህ እንደዛ አታድርግ፣ አንተ ብቻ አታወራ። ይልቁኑ አዳምጣት፣ በደንብ አድርገህ አዳምጣት። የዚያን ጊዜ ከአንተ ጋር ጥብቅ ወደትም አትሄድም። በእውነት ነው የምላችሁ፣ ሴት ልጅ የሚያዳምጣትን ወንድ ትወዳለች። እንደ በሁሉም ቪዲዮ ይቼ ላይ ነው አይደለም፣ ምነው ይሄንን? እውነት ስለሆነ ነው፣ እንድታደርጉትም ስለምፈልግ ነው። በመጨረሻ ደረጃ እሷን እያየህ የማታወራ ከሆነ አሁን በምታወራበት ሰዓት ላይ እሷን በምታወራበት ሰዓት ላይ ሆነ አንተን በምታወራበት ሰዓት ላይ እሷ እንደዚህ ፊት ለፊት እያየ ማታወራት ከሆነ ሀሳብ ሌላ ቦታ እየተበታተነ አስር ጊዜ ስልክን እየነካካ ስልክ እያየክ ምናምን ይሁን አለ አይደለ? ሰዎች ትኩረታቸው ብዙ ቦታ ሆኖ ተበታትነው ሲያናግሩ እኔ በራሴ በግሌ በጣም የሚረብሸኝ በጣም የሚያናድደኝ ነገር ነው። ከሰው ጋር ቁጭ ብዬ ከሰው ጋር ሆኜ እኔ ለራሴ ጊዜ እሰጣለሁ። በጣም ሰው ካለ አጠገቤ ሰው ካለ ከተቀመጠ ካወራ ጊዜ ሰጠው ማለት ለሰው እንደዛ ነው የማደርገው። ስልኬን አለካከም፣ አዳምጣችኋለሁ፣ ሰማችኋለሁ፣ ፊትለፊት ያለው እንደዛ ነኝ እኔ እና እንደዛ ማያደረግ ሰው በቃ በጣም ነው የሚያናድደኝ። በጣም በቃ እኔ እንጃ፣ እኔ የሰጠኋቸውን ጊዜ መልሰው እንዲሰጡኝ እፈልጋለሁ። እና አስር ጊዜ በሴትም በወንድም በቃ አስር ጊዜ ስልካቸውን ሲነኩ የሆነ ነገር ሲያደርጉ በጣም ነው የሚያበሳጨኝ። እኛ ሴቶች በቃ እንዳጠቃላይ ይሄ አሁን እኔ ጋር የነገርኳችሁ ባህሪ አብዛኞቹ ሴቶች ጋር ያለ ባህሪ ነው። መደመጥ እንፈልጋለን። ስንደመጥ ደግሞ እንደዚህ ፊት ለፊት እየተያየን አላደለ። ማዳመጥ በነገራችን ላይ ብዙ ፐርሰንት ነው የሚይዘው። ይሄ በጆሯችን የምንሰማው ነገር አለ፣ ግን እንደዚህ በአይን ላይን እየተያየን ደግሞ ስናወራ በጣም ትልቅ ነገር አለ። አሁን እናንተ እንደዚህ እያያችሁ ሳወራ እየሳኩ ነው ማወራችሁ፣ ተናድጄ ነው ማወራችሁ። በቃ በደንብ ፊልም ማረግ ትችላላችሁ። ለዛ ነው እኮ እንደዚህ አይን ላይን እየተያየን ስናወራ ምንግባባው አደለ። ነገር ባይን ይገባልም ይባላል። ስለዚህ በምታወራበት ሰዓት ላይ አንተን በምታወራት ሰዓት ሆነ እሷን በምታወራ ሰዓት ላይ እንደዚህ ፊት ለፊት አይን ላይን እየተያዩ ማውራት አሪፍ ነገር ነው፣ ቆንጆ ነገር ነው። ያን አታደርግ ከሆነ በጣም ታናድዳታለህ። አስሬ ስልክህንም እየነካካህ እየሰማት አስመስለህ ሀሳብ ሌላ ቦታ ሲበታተን ምናምን ታውቀዋለች። ስለዚህ በተቻለ መጠን አዳምጣት ስታዳምጣት፣ ሙሉ ትኩረትህን ሰጥተህ እንዲሁ እንዲሁ ለማዳመጣ አዳምጣት ብላኛለች ናፊ በሚል ዝም ብለህ ጆሮውን ሰጥተህ ሀሳብ አይንህ ምናምን ትኩረትህ ሌላ ቦታ ከሆነ ትናደድብሃለች፣ ይደብራታል። የእውነቴን ነው የምልህ፣ ሰው ጊዜ ስትሰጡ በቃ ሙሉ ጊዜያችሁን ስጡ። ምንም አታጡም። እውነቴን ነው የምላችሁ። በተለይ ደግሞ ለፍቅር ግንኙነት፣ ለፍቅረኛ፣ ለወደድካት ላፈቀድካት ሴት ጊዜህን በመስጠትህ ታተርፋለህ እንጂ አትከስርም። በቃ እሷ መረዳት ትችላለ። በደንብ ካዳመጥካት መረዳት ትችላለ፣ ምን እንደምታስብ ምን እንደምትፈልግ ምናምን ሁሉም ነገር መረዳት ትችላለ። ይሄ ደግሞ ከመስማት ብቻ ሳይሆን እንደዚህ ፊት ለፊትም ከማየት ነው ማለት ነው። ምክንያቱም በአካል የተገናኛችሁት እኮ ማዳመጥ ብቻ ከሆነ ስልክ ላይ የምትሆን ከሆነ ሌላ ሌላ ቦታ የምታይ ከሆነማ በስልክም ማውራት ትችላላችሁ። ስለዚህ ቢ ኬርፉል፣ እነዚህ ነገሮችን ተጠንቀቅ። ሴት ልጅ እነዚህ ነገሮች ካልካት፣ እነዚህ ነገሮች ካደረግ ትደብራታለ፣ ታሰለቻታለ። በሚል ዛሬ ጠንከር ብዬ ትንሽ ተቆጣኋችሁ። እነዚህ ነገሮች አታድርጉ፣ እንዲደብራት እንዲሰለች የሚያደርጉ ናቸው። የዛሬው ቪዲዮ ይሄንን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳባችሁን ኮመንት ላይ ጻፉልኝ። በቀጣይም እንድሰራላችሁ እንድንወያዩበት እንድናወራበት የምትፈልጉት ሀሳብም ካለ እንደዚሁ ኮሜንት ላይ ጻፉልኝ። እዚህ ድረስ መታችሁ ናፊ ዋው የዛሬው አንደኛ ነው ብላችሁ በጣም ተመችቷችሁ ግን ላይክ አላደረጋችሁም አደል? በቃ እሺ፣ አሁን ላይክ አድርጉት። በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ እስከምንገናኝ ሁላችሁንም ወዳችኋለሁ። አመሰግናለሁ። ቻው።